ከልብ እናመሰግናቸዋል። ነገም ተነጎዳም እንደ አይነት ተሞክሮች ይደገማሉ የማንላይ መሆኑን ትናንት ከትናንት ወዳ አምና ካቻምና ብዙ ነገራቶችን ስናልፍ ብዙ ነገሮች ውጣውረዶችን ሲፈጸሙብን በጋራ በአንድነት ቆመን መላው ሀገሪቱን ጉድ ያስባለ እንቅስቃሴ፣ ጉድ ያስባለ አንድነት፣ ጉድ ያስባለ አብሮነት ለብዙ አገራቶች ተሞክሮና ተምሳሌት ሆነን አልፈናል። ለዚያም ዛሬ በአንድ እንዲተሰባስበን መገናኘታችን ለማንኛውም ለጠላትም አንገት የሚያስደፋ ለወዳጅ ደስ የሚያስብል ለደጋፊዎቻችን ለወዳጆቻችን የሚያኮራ አንድነታችን ለጠላቶቻችን ቅስማቸውን የሚሰብር የሰለልኩላና አካባቢዋ ማህበረሰብ ሙስሊም ክርስቲያኑ በአንድነት ከጥንት ጀምሮ እስካሁን ምንም አይነት ሹኩቻ የሌለበት ከሌሎች ሀገራቶች ከሌሎች ከተማዎች የተለየ ድባብ ያለው ማህበረሰብ መሆኑ ይታወቃል። ለዚያም እስካሁን ያሳለፍናቸው ዓመተ ምሕረቶች ጊዜዎች እንዳሉ ሆነው የዛሬው ያለፉ ጊዜያቶችን የሚያስታውስና የሚያጠናክር ሆኖ ታይቶኛል፣ በእኔ ግምት ማለት ነው። ስለዚህ አልሐምዱልላህ ረብል ዓለሚን ልናመሰግነ ይገባናል። ነገም ተነገወዲያም አብሮነታችን ሳይቋረጥ አንድነታችን ወደፊት የሚገሰግስ መሆኑን እየገለጽኩ ሁላችንም የበኩላችን ድርሻ እየወጣን ከትግሉም ጋር ከፖለቲካውም ጋር አብረን ቆመን ከወንድሞቻችን ጋር የሚያስፈልገውን ነገር እንትን በማለት ለወደፊትም ልንወጣ ዝግጁ ነን። እናመሰግናለን። በበላይነት እንኳን አደረሳችሁ። መልእክቱን አያይዘው ቲቸር ጌታቸው ይገልጽልናል። አመሰግናለሁ። እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የዒድ አል ፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። በዓሉን የሰላም የደስታ እንዲሆንላችሁ እየተመኘን እንግዲህ እንደሚታወቀው በዚሁ በኢትዮጵያ ውስጥ የአማራ ሕዝብ በስቃይ ውስጥ እንዳለ መዘንጋት አያስፈልግም። ይሄንን ታላቅ በዓል ስናከብር ይሄንን ታሳቢ በማድረግ እነዚህም በድንኳን ውስጥና በሻራ ውስጥ ስቃይ ውስጥ ያሉ ወገኖቻችንን በማሰብ ከዚህ በኋላ ወላሂ አማራ አልሆንም ብላ የተሰዋችውን ሕፃን አንሻ ሰይድን በማሰብ እንዲሁም ደግሞ ዛሬ በዓልን ማፍጠር ማክበር እና መብላት መጠጣት፣ መደሰት በቤታቸው ውስጥ ብዙ ለንዋይ እያላቸው በሀብታቸው ተጠቅመው ጾም መፍታት ጾም ማሰር የሚችሉት ወገኖቻችን በየትምህርት ቤቱ በየመንግስት ተቋማቱ ተጠልለው የሚገኙበት በየበረሃው ጫካ ውስጥ ያሉ አሉ። እነዚህም በማሰብ ሶላት በማድረግ ዱዓ በማድረግ በዓሉን እንድታሳልፉ መልካምኞታችንን ኞታችንን ማስተላለፍ ወዳለሁ። እንግዲህ ከዚህ ጋር ተያይዞ እንደሚታወቀው የሸዋ ደራ አማራ ሕዝብ አማራ በመሆኑ ብቻ የተለየ ስቃይ ተጥሎበት ጥቃቶች በተለያየ ጊዜ የተሰነዘሩበት ይገኛል። ይህን ጥቃት ደግሞ ለመመለስና ለመመከት ሙስሊሙ ማህበረሰብ፣ ክርስቲያኑ ማህበረሰብ እጅና ጓንት ሆኖ ከጥላት ጋር አንገት ለአንገት እየተናነቀ ጥላትን ተናንቆ ከላው ላይ በመመለስ ላይ ይገኛል ማለት ነው። ይሄ ቀጣይነት እንዲኖረው መልካም ምኞታችንን እንገልጻለን ማለት ነው። አመሰግናለሁ።

ሙስሊሙ ሕብረተሰብ እንኳን ለታላቁ በዓላችሁ ረመዳን በዓል በሰላም እግዚአብሔር አደረሳችሁ። እንኳን ጾሙ በሰላም እግዚአብሔር አስፈጸማችሁ፣ እና እግዚአብሔር ስትልን እግዚአብሔር ይባርክልን በጾም ወበጸሎት ይሰረይ ኩሉ ኃጢአት ነው እና የሚለው መጽሐፉም ኃጢአትም የምትሰረይ ሀገር የምትጠበቅ፣ የሀገር ሰላም፣ የህዝብ ሰላም የሚገኘው በጾም በጸሎት ነውና ጾሙን እንኳን በሰላም ፈጣላችሁ። የኦርቶዶክስ እምነት ተከታዮችም እንደዚሁ ወደፊት ላይ ትንሳኤው ያው የዛሬ ሶስት ሳምንት አካባቢ ይፈታል። እግዚአብሔር በሰላም ለመላው ክርስቲያኑም በሰላም እግዚአብሔር ያደርሳችሁ። ሌላው እንግዲህ ደስ ይላል። ቅድም ወንድማችን ከዛ እንደተናገረው ሁሉ ይህች ሀገር እግዚአብሔር አምላክ ጥላውን ጥሎባት መላይክ ትልቆ ላት እንደ ሰዶም ወይም እንደ ገሞራ ሀገር በእሳት ትቃጠለ የነበረችው ሀገር በዚሁ እግዚአብሔር በሰራቸው እግዚአብሔር በፈጠራቸው ባዘጋጃቸው በወጣቱ እዚህ ጋር ተደራጅተው ባሉት አካል እግዚአብሔር አድኖና እግዚአብሔር ፍጻሜውን ያሳምርልን። እግዚአብሔር ህይወታችሁን ያስቀጥላችሁ ኃይሉን ብርታቱንም ይስጣችሁ። ሌላው መላው ህዝበ ክርስቲያን ወይም መላው የሙስሊሙ ህብረተሰብ ደከመኝ ሰለቸኝ ሳይል ይህን ጸዋቶ መከራ ለሶስት ለአራት አመት እስካሁን ድረስ እየተሳተፈ አሁንም ውጤት ላይ እየተደረሰ ነው ማለት ነው። እግዚአብሔር ውጤቱን ሁላችንን የሚያሳየን ለማለት ነው የምፈልገው እና ለእናንተም ለልጆቻችን ኃይሉን ብርታቱን ማስተዋሉን ጭምር እግዚአብሔር ያድላችሁ። ሀገራችንን ኢትዮጵያን ጽኑ ሰላም ያደርግልን የመጨረሻ እረፍትን ሰጥቶ ከዚህ ጸዋቶ መከራ የምትላቀቅበትን በቃ የሚልበትን እግዚአብሔር አምላክ አዘጋጅቶ በቃችሁ ልጆች፣ ረፉ ብሎ እንኳን ሠለልኩላ ቀርቶ ደራ ቀርቶ ኢትዮጵያ ሀገራችንን ከዚህ ጦርነት ሰላም የምትገላገልበትን እረፍት እግዚአብሔር ያድለን ያድላችሁ ለማለት ፈልጋለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።

ለኛ ለሃርገው እንደ ለውቲ አማራ ለሃርግልን እንደዚህ እንደጀመረ ይሁን ያለው ሁላ ይሆነልን ይሁን አባ